እኔ ስሜ ቡርቴ ወለተ ሥላሴ ይባላለሁ። የመጣውት ከስደት ዓለም ቤይሩት የምኖረው ቡሬዳሞት እኔ በእግዚአብሔር ቸርነት በእናቱ በእናታችን በእመቤታችን በወላዲት አምላክ አማላጅነት በራማ ወላክ በወንቅ እሸቱ ቅዱስ ገብርኤል ፈጥኖ ደራሽነት በአባታችን በአባ ዮሐንስ ተስፋ ማርያም በእንባ ጸሎታቸው በወንጌላቸው በትምህርታቸው ከተደረገልኝ ከብዙ በጥቂቱ እንደዚህ ስል መሰክራለሁ። በመጀመሪያ ታናሽ ወንድሜ አንድ ጀሮ ለ18 ዓመት ያህል መስማት አይችልም ነበረ። ነገር ግን የሐምሌ ገብርኤል ክብረ በዓል ሊያከብር መጦ ጸበል እየተጠመቀ ከዛ በፊት ማለት ነው መግል ነበረ የሚወጣው ማለት ነው። መግል እየወጣ ያስለቅሰው ነበረ። ከጓደኞች እኩል ሆኖ ማለት ነው ትምህርት መማር አይችልም ነበረ። 2013 መጨረሻ ላይ ከመግል ወደ ደም ተቀየረበት ማለት ነው እና በጣም ያለቀስ ነበረ። መሞት ነው መፈልገው እያለ ነበረ። ይህ ድራማው መልአክ ስሙን ጠርተው አያሳፍሩም። የበረሃው መናይ በንባች የፈውሷል። ወንጌሉን ብቻ ተማር፣ ዋናው በእምነት መጽናት ነው። ወንድም ያልኩትኝ እሺ ብሎ መጣ። ለ15 ቀን በመምጣቱ ጆሮ ተከፈተለት ማለት ነው። ደውሎልኝ ለአንድ ሰዓት ያህል አወራሁኝ ማለት ነው። እህቴ አለኛ ቤት አልኩትኝ። አንድ ጆሮ ተከፈተ ለአንድ ሰዓት ሙሉ አወራን። የእግዚአብሔር ስራ ጽብ ድንቅ ነው አለ። ስለሆነም ነገር እግዚአብሔር አምላክ የተመሰገነ ይሁን። ይህ ሁሉ የሚያደርገው እርሱ እግዚአብሔር ነውእና እንደገና ኔ ኩላሊት በሽተኛ ነበርኩኝ፣ ጨጓራ በሽተኛ ነበርኩኝ ማለት ነው ሐኪም ቤት ሄጄ መርፌና መድኃኒት ተሰጠኝ። ነገር ግን ምንም አይሻለኝም። እግዚአብሔር ፈቀደና ወደ ስደት ዓለም ሄጄ ቤቱ አባታችን አወኩኝ። እንደገና ከዛ ትጋት ማህበር እንደገባሁኝ ወዲያውኑ ትጋት ማህበር ምስክርነት ቅድ በለ ተቅዳሚ ምስክርነት ሲሰጡ አየሁኝ ማለት ነው። ምስክርነት እየሰጡ የራሞ መልአክ የወንቅ እሸቱ ቅዱስ ገብርኤል ብዬ ሰውሃውን ጸበል አድርግልኝ ብዬ ጠጥቼ ትዳንኩኝ የበረሃው መናይ በንቦት ያስቡኝ ብዬ ስጸልይ ደረሰልኝ ብለው ሲመሰክሩ፣ ታዲያን እኔ ስደተኛ አይደለሁ እንዴ? ምንም ኃጢያተኛና ቆሻሻ ብሆን የራማው መልአክ የሆን ቅሸቱ ቅዱስ ገብርኤል የማያዳላ መልአክት ነውና ስሙን ጠራውትኝና ውሃ በብርጭቆ አርጌ ይህንን ፈውሰኝ አባቴ የበረሃውን መናይ በንባና በጸሎት ያስቡኝ የሚያፈሱትን ባ እውነተኛ ነውና አልኩኝ ብዬ ጠጣወት ማለት ነው። ከዛ በህልሜ አባታችን በመስቀል ከመጣው ባረኩኝ። በነጋታው ፔፕሲ አሲድ ነገር ያለበት ጠጣ ያመኝ ነበር። በጣም ለም የነሳ ቤት ሲቅጥ እያልኩ ነበር ያስታውከኛል። እንዳረፈ እያደረገ ቀዝቃዛ ነገር ነበር ስሚንቶ የምፈልገው ማለት ነው። ነገር ግን በነጋታው እውነት አባት እኔ ኃጢአተኛና ሳዩ በመስቀላቸው ባረኩ በመንፈስ ቅዱስ በእንባቸው አሰቡኝ ማለት ነው ብዬ በጠዋት ተነስቼ ፔፕሲ ጠጣው። እግዚአብሔር አምላክ በሚያውቀውና ምንም አልሆንኩኝም ማለት ነው። ከዛ በኋላ ተፈውሽ እንደሌላ ሰው ጤናዬን አግኝቼ በሰላም እየሰራው እገኛለሁ። ስለሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን እንደገና ማለት ነው። ኮሮና በሽታ በስደት ዓለም ላይ የመጀመሪያው ጊዜ በጣም ሰው ይገድል ነበርና ተይዘ ነበረ ማለት ነው። ሁሉ ቤተሰብ ተያዘን። ከዛ አባታችን ኮሮና ጉንፋን ነው፣ አይዟቸው በእምነታችሁ ጽኑ ነው የሚሉት ከለኛ አባት። በእምነታችሁ ጽኑ ይህ ኮረና ጉንፋን ነው፣ ካልሆነማ ለጠላት ዳቢሎስ እጅ አልሰጥም አልኩትና እኔ ምንም አልመሰለኝም። ለሰዎቹ የራማው መላኪ ውሃ ጸበል አድርግሌ ብዬ ለሁሉም ሰጧቸው። ሰትይቶ ብቻ ትንሽ በህመሙ በዛ አባት፣ ሌሎቹ ተፈወስን፣ ነጻ ወጣን። እሷ ሐኪም ቤት ልትሄድ ስትል አባቴ ይበራው ምናኝ እርሶ እኮ ለስደተኛና ለኢትዮጵያ ብቻ አይደለም ለአህዛቦች ጭምር እምነትን እማያውቁት ጭምር ነው እርሶም ያለቅሱት ብዬ አይዞሽ እንጂ ይሄንን ጠጭ በእምነትሽ ትድኛለሽ፣ አልቋት ማለት ነው። ለሰትየቱ አላን ገረገረችም፣ እሷም ጠጣችው ማለት ነው። ከዛ ሀኪም ቤት ሰዓት ሶስት ቀን ጾሟን ያደረሰትዮ ያንዚ ከ3 ሰዓት ነው። ከ4 ሰዓት በኋላ ምግብ በልታ ተፈወሰች በሳምንቱ። ስለሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ለነ ደረሰ ለሁላችሁ እሚድረስላችሁ እንደገና ታላቋን ሜ ማለት ነው። እድሜ ዘላለሙ ሲንከራተት ነው የኖረው ማለት ነው ይሰራል። ከሰው በላይ ከሰው በታች ነው ይንላወቀውና ለሆነ ሰው ይገባዋል። እንደዚህ ስናወራው ቀላል ይመስል ይችላል። ግን እድሜ ሃያ ምናምን አመት ሙሉ መንከራተት ማለት ከባድ ነው እና ከሰው ጋር ሲጣላ ከእንስሳ ከአራዊት ጋር አውጦ ጫካ ውስጥ ነበር የሚያሳድረው ማለት ነው። ነገር ግን አንድ ቀን አባታችን ሊቭ ላይ ሲያስተምሩ ማለት ነው አባቴ የበረሃው መናኝ አልወሰነ እሱ መሞት ነው በቃ የሚፈልገው፣ መኖርም አይፈልግም። በጸሎት ያስቡኝ። እውነት እርሶ የሚያፈሱትን ባጠባ ይልምና፣ ይህ ልጅ አንድ ቦታ አድርጉልኝ ቋሚ ስራ ይዞ ለምስክርነት አብቁኝ አልኩኝ ማለት ነው። ከዛ በሁለት ሳምንቶ ስራ ለቀቀና ሌላ ቦታ ተቀጠረ። ዛሬ ቋሚ ስራ አግኝቶ እየሰራ ኑሮ ሊመሰርክ በደስተኛ ህይወት ይገኛል እንደገና እርስ በርሳችን አንስማማ መጣላት ነበረ ማለት ነው ወንቅ እሸት ከመጣም በኋላ ግን ተፋቅረናል ማለት እንደ አንድ ቤተሰብ መተሳሰብ ጀምረናል እንደገና አክስቴ ወደ ስራ ስትሄድ መኪና ያክስታችን ያክስቴ ልጅ ማለት ነው መኪና ገጭቷት ሙታለች ተብላ ነበር ማለት ነው ጭንቅላቷ ይውላ ተመቶ ምናምን የለችም ህይወቷ አይኗ ፍጥጥ ብሎ ነበረ ማለት ነው ወስደው ሆስፒታል ከትቷት ትጋት ማህበር ላይ ነበረን መቼም ትጋት ማህበር የውነተኛ ማህበር ነውና ለእውነቱን ላወቀው የመዳኛ ማህበር ስለሆነ ወገኖቼ፣ በጸሎት አስቡኝች ልጅ መኪና ውስጥ ገብታ ልትሞት ነው አባቴ፣ የበረሃው መና የስደተኞች መጽናኛ የእርስም ባያሳፍረንም በስደተኛ ላለን ነው ና እርሶ የሚያነቡት ብዬ ወዲያውኑ ጻፍኩ ማለት ነው። አይዞሽ የበረሃማው መልአክ ፈጥሮ ነው የሚደርሰው አሉኝ ማለት ነው። በሶስተኛው ቀን ከጎማው ወጥታ ዛሬ ህይወቷን አግኝታ ተስተካክላ ስራ እየሰራች ትገኛለች። የእግዚአብሔር ስራ እጹቡን ድንቅ ነው ማለት ነው። እንደገና ጓደኛዬ ማለት ነው በመጀመሪያ የኔ ራሱ ማለት ነው፣ ሰርቼ ምንም አይበረክትለኝም ነበረ ማለት ነው። ሰርቼ ገደል ነው በቃ። ውጭ ሂጄ ራሱ ስደት ላይ ሂጄ ከሶስት ሺ ብር በታች ነበረ የሚከፈለ ለስሙ ውጭ ሀገር ነ ነገር ግን ለመጀመሪያ ለወንቅ እሸቱ ቅዱስ ገብርኤል ብዬ የበረከት ስራ አስገባው አምስት ሺ እስከ አስራ ሁለት ሺ እያለ ቀጥሎ ዛሬ ራሴን ችዬ ሰርቼ አባቴ ባስተማሪ ወንጌላቸው ባልተገብር ምንም ኃጢአተኛ ብሆንም የእሳቸውን ትምህርት ተከትዬ ሀገሬ ገብቼ ስራ ከፍቼ ከ ከስደት ተመልሼ በፍቅር ከቤተሰቦቼ ጋር እኖራለሁ። ስለ ሁሉም ነገር እግዚአብሔር ይመስገን። ልመጣ ሳል ራሱ ማለት ቤተሰብ በሙሉ ኮሮና ተያዘ። ከዛ እኔ ደግሞ ቪዛ ተቆርጦልኝ ነበር። ልመጣ የራማው መከል መላክ አልኩት። ይሄ ቪዛ ከተቃጠለ መምጫዬ ቀን ይቆይብኛል። እኔ ሀገር ኢትዮጵያ መግባት ነው የምፈልገው። ስደት ላለ ነው ሀገራችን ኢትዮጵያ ማለት እንደ ውሃ ነው የሚጠማን ሀገራችን ውስጥ ለመግባት ማለት ነው ነውና ውጤት ሁላችንም ተመርምረን የወንቅ እሸቱ ቅዱስ ገብርኤል ታሳፈር የበረሃው መናይ እንዲው ባክቦትም ቢይ ማለት ስቅስቅ ብእያለቀስኩ ማለት ነው። ሁሉም እግዚአብሔር አምላክ ምስክሬ ነው። ሁሉም ሲያዙ ማለት ነው፣ እኔ ብቻ ነጻ ወጣሁኝ ማለት ነው። እኔ ብቻ ነጻ ወጥቼ በትኬቴ ሳላቃጠል መጥቻ አገሬ ገብቻለው። ስለማይ ስለማይነገር ስጦታው እግዚአብሔር ይመስገን። እና ጓደኛዬ ስዊዘርላንድ ነበረ የምትኖረው ሃያ አንድ አመቷን ምናምን ከኖረች እሱ አሁን ትጋት ማህበር አስገብኛለች እና ገባች ማለት ነው። የ300 ሺህ ብር እዳ ነበረባት፣ ከስራዋ ታግዳ ከልጆቿ ጋር እየተጣላች ጠላት ዳቢሎስ እያመሳት ነበረ መትኖረ ማለት ነው። ትጋት ማህበር ወዲያውኑ እንደ ገባች ደወሉላት ና አሰሪዎቿ 300 ሺህ ብር እዳሽን ትተንልሻል፣ ወደ ስራሽ መምጣት ትችያለሽ ብለው አሉኛለች ለች ስለማይ ነገር ስጦታው እግዚአብሔር ይመስገን። ይሁላ ስራ የእግዚአብሔር በቸርነቱ የሚያደርገው ነው በአባታችን ላይ አድሮ በእኚህ ምስኪን አባት በግፈኛው አባት ላይ አድርጎ ታምሮን ይሰራልናል ለኛ ለሃጢያተኞችና ይህች ልጅ ወደ ስራዋ ተመልሳ ደዋም ደሞ ተነስቶላት፣ ከሀጢያትሽ ከእዳሽ ነጻ ሁነሻል ተብላ ማለት እንደገና። ልጇ ማለት አስራ አራት አመት ያህል እጆቹን እየበላ እየቆረጠመ ነበረ የሚኖረው ማለት ነው። ስጋውን የሰው ልጅ ስጋውን ስጋውን እየበላ ማለት ነው። ከዛ በስደት ላይ ሆና ትጋት ማህበር ያለች እምነትና ጸበል ያላችሁ ስጡኝ ስትል እዛው እርስ በርስ መቸም የበረሃውም እና ፍቅር ነው የሚያስተምሩት። ስራቸውን ትተው ለልጅቷ ጸበላኩላት ማለት ነው። ጸበልከውላት ጸበሉና እምነቱን ቀብተው ሳምንት ባልሞላ ውስጥ ስትቶት ሰውነቱ ቆዳው ተመልሶ ወደ ራሱ ማንነት ተመለሰ እና ጤነኛ ልጅ ነው። ላት እየተማረላት ይገኛል። እሷ ራሱ ለ ሰላሳ አምስት ያለ እድሜ ዘመኗን በሙሉ በአንድ ጆሮ መተኛት አትችልም። እንደ ቆርቆሮ ኩሽ ኩሽ እያለ አያስተኛትም። ታስታ ለቅስ ስለምታደርገው እምነቱን ቀባችው። የወንቅ እሸትን ገዳሙን ቦታውን ሳትረግጠው በስደት ብቻ ሆና የሚያደርጉትን አይታ እርሷም ተፈውሳ ድና ሙሉ ቤተሰቡና ትገኛለች። እግዚአብሔር ይመስገን ስለ ሁሉም ነገር። እንደገና ማለት ነው ታናሽ ወንድ ደግሞ ቤተሰቦቿ የባዕድ አምልኮት ያመልኩናል፣ በጣም ያመልካሉ። ክርስቶስን አያውቁትም። በቃ ሁሉ ነገር ጨሌ፣ ምን የሚሉት ነው የሚመለከው ማለት ነው። ከዛ ይቺ እውነቱን ስላወቀች በስዊዘርላንድ ያለችው ደውላ፣ ተይ ይህን ነገር አባታችን ሲያስተምሩ ይሄ ነገር ይቅር ብለዋል እውነቱን ተከታይ፣ ከዚህ በኋላ ዳቢሎስን ማምለክ ይብቃሽ አለችት። ልጅቷም እሻለችና ስትወው አንድ በቷ ተዘጋ ማለት ነው። መቼም ጠላት ዳቢሎስ ለጊዜው ቢሆን የሚያሸንፈን ይመስለው ይወራጫል ግን እግዚአብሔር አምላክ አለ ማለት ነው። ከዛ ልጅቷ ሆስፒታል ገባች፣ ሐኪሞቹ አንችልም ብለው ዝም ብለው እንትን አሏት ማለት ነው። ከዛ ደወሉና አንቺ ነሽ የምታመልከውን አምላክ አስተተሽ ልትገያት ነው አሏት። ስራዋን ትታመጣ በመብርሃን ስም ተደፍታ አልቅሳ የወንቅ እሸቱ ቅዱስ ገብርኤል አንተን ጠርቼ የመቸማ አፈር ያላውቅ በእድሜ ዘላለም የከርታታ ነበር ሙሉ ሰው አድርገህኛልና እንዴት ታዲያ ይንታምር መስራት መታወቆ ማለት ማለት ነው። ደውላ የአባታችን ፎቶ ለልጅቷ በማይተነፍሰው በሳምባዋ ላይ አርጉት አለቻቸው ማለት ነው። ከዛ ያቺ በሽተኛዋ ሰምታ ነበር ንጥቅ አርገችና ፎቶ ነበር ያባታችን ሳምቧ ላይ ስታደርገው ዶክተሮቹም ቢያሏት ሳምቧ ተከፈተ ወዲያውኑ ማለት ነው። ከዛ ዶክተሮቹ በጣም ተገረቡ። ምን አድርገሽ ነው? ምን አይነት እምነት ነው? ለካ ክርስትና እምነት እንደዚህ ያስደንቃል ብለው በጣም ተገረሙ ማለት ነው። ይውል ስራ የእግዚአብሔር ነው። ቸርነቱ ቢነገር መቼም አያልቅ በእኛ ኃጢአት አያልቅምና፣ ስለ ሁሉም ነገር እግዚአብሔር አምላክ የተመሰገነ ይሁን። ለእኔም ለጓደኛዬም ለቤተሰቦችም የደረሰ አምላከ አምላከ ገብርኤል አምላከ ዮሐንስ ለሁላችሁም ይድረስላችሁ። ስላዳመጣችሁ ይበሉ ለእግዚአብሔር ስም ከልባ አመሰግናለሁ።